አንድ ባንድ ግር ነው የሚያስቆማቸው። እኔ አትንኩኛ አልፈልግም ብያለሁ። እኔ ማንም ጋር ማንም ጋር ማውራት አልፈልግም። ማንም ደርሶ እኔ አንቺ ያንቺ እኮ ተሽሎ ያንቺ እኮ አንድ ቀን አውጥቼ እስኪ አውሪ እኮ አንቺ እኮ ከለካቸው እኮ የማንም ፎቶ እኔ አልፈልግም እኮ እኔ ማንንም ማለት ነው ማንንም ማለት ነው

ፕሮፋይል ከነካ ማለት ነው። ከነበረሰብ ማምጥቼ ነው የምዘቅዘቀው። ይነ የመርክ ደጋፊ አይደለም። ክላስ አንድ ሰው ፕሮፋይሉ ከነካችሁ ገደል ነው የሚያስገባችሁ። አሁን ለምን ያስገባችሁ እነዚህ ልጆች አሁን ብ ብቻ ነው አሁን ለምን መጣችሁ እናንተ? ሄደ ውጡ ከቤቴ። ቃል እየሰደበች ነው ብዙ እንትን፣ የሻረምጣ የሻረምጣ ልጅ ምናምን ብላ እየሰደበች ነው። እናንተ ምን ትላላችሁ? ግን እኮ ሴት ናችሁ። ግን ሴት ናችሁ። ሴት ሆናችሁ እንዴት ነው እንደዛ የምትሳደቡት? ተረ ናረ ሰዋታ ሲጀመር ከሴት አፍ እንደዛ አይነት ነገር አይወጣም። የኔ ውዶች ማለት ነው እንዲህ ምን ማለት ነው? ሲጀመር እንዲህ ማለት ምን ማለት ነው? አራ ፈጣሪ ቅርበ ሴት ሚባል ነገር የለም። ታዲቃላ አ እኔ እግዚአብሔር እግዚአብሔር ማለት ነው። ወደ ሀገሬ በሰላም ገብቻለሁ። እኔ ምን መጣብኝ? ዚባ ጀመርች ፕሮፋይል አሳይ እያለች ነው ይሄ ፕሮፋይል አታስወጪ፣ አታስወጪ፣ ትቀመጥ። አዎ እየዘቀዘቀች ነው። የእሷም ዘቅዘቅ አለች። እዛ ጉጥ ሁላለች የፍቅር ተዘቅዝቋል። ግን ባይዘቡኝ ማለት ነው